ታዲያ ከጊዜ ጋር ሌላም ሌላም ጫውሻ ግን ምንድነው የሚሆነው ማህራችን የሚያምር ስሜት እንዴት እንደፈጠረች ታስታውሳላችሁ? በጣም እንዴት የሚያምር ስሜት? ደስ የምትል ልጅ ናት። እናንተ እና ፍርዬ የፈጠረችው ስሜት አርባ ሰው ፍርዬ ብዙ ሰው

አርጅተውን ውሻዋን ትንከባከብታለች ስትሞት አሁን ትሰርታላት ቀበሰቻት። ከዛ የሆነ ቀን ደወለች ድግስ በጣም ድግስ መሰባሰብ ውሻዋ ሞታ፣ ከዛ ቆይታ አርባ ይህ ምን አርባ ድግስ፣ የውሻዋ አርባ ቤት በእጇ